ሰላም እንደምን ወራችሁ፣ ይሰማል ይሰማል? አስቀድሜ የሆነ ስለ ግብፅን ጉዳይ ልንገራችሁ። ግብፆቹ እውነታውን ለመቀበል ዝግጁ ናቸው። ከስንት ጊዜ በኋላ እውነታውን ለመቀበል ዝግጁ ናቸው። ወር ባልመላው ጊዜ ውስጥ ግብፅና ኢትዮጵያ ይደራደራሉ። ግብፅ ያው እውነታውን ተቀብላ ማለት ነው። የህዳሴ ውሃ መሞላቱ መሰለኝ እውነታውን ለመቀበል ያበዛ ያስገድዳት። እንደዛም ቢሆን ግን ሌላ ግድብ እንዲገደብ አትፈልግም ግብፅ። ይህን እንግዲህ የኢትዮጵያ መንግስት እንዴት ያየዋል? በድርድሩ ላይ እኔ ግብፆችን መረጃ ስለሰማው ነው። በነገራችን ላይ ይህን የምላችሁ ይሄ ውጭ ላይ የትም ቦታ ላልተወራም የገባቸው ሰዎች እስቲ ላይክ አድርጎ አዲስ ዩቱብ ቻናል ስለሆነ ማለት ነው። በዚህ ዩቱብ ቻናል ማንም ሰው አያገኝም። ብቻን ተቀምጣውን አንተ ብሰማኝ እኔም ብቻይን ባወራ ሞራል አይኖረኝም። ገብቶላል። አዲስ ዩቱብ ቻናል አለው። ከብዙ ጊዜ በኋላ ነው የተመጣሁት። ከቻልክ ጤንነት ለራስ ነው። መልካምነት ለራስ ነው። ወንድ ሰብስክራይብ አርግ ማለት ነው። ዛሬ እንደዚህ ዚ ወንድ ወርታች ወርጄ ሰብስክራይብ አርግ ስል አንድ በራሴ ስተተሳች አይደለም። እዚህ ጋር የደረስኩት ንብረቴን ያጣሁት በህዝብ የተነሳ ገንዘቤን ያጣሁት በህዝብ የተነሳ ጤንነቴን ያጣሁት በህዝብ የተነሳ፣ ቅሬታ የለኝም። እኔ አንድ በኔ የተነሳ አንድ ነገር የሆነው የለም። ስለዚህ ቅሬታ የለኝም። እ ስለ ትናንትን እየርኩ ያለሁም ስለ ወደፊት ነው የምኖረው። ከዚህ በኋላ ደግሞ የፖለቲካ አይዲዮሎጂም ይቀየራል፣ ግዴታ መቀየር ስላለበት ከጊዜው ጋር ነው የሚሄደው። ከዚህ በኋላ ከጊዜ ጋር ሲሄድ ማለት ትላንትና አብይ ሲል የነበርኩ ሰውዬ አልልም። ጠቅላይ ሚኒስትር አብይ አህመድ እላለሁ። ከደበረ ያን ሰዓት ደግሞ ቢውልድ እያርኮ አደለ የሚመጣው። ከታች ጀምሬ ቢውልድ እያርኮ ስመጣ ተመልካች ራሱን እንዴት ነው የማመጣው ነው። ስለዚህ የትላንትና ተመልካች ማለት ክህደትን አይቼበታለው፣ አለመታምንን አይቼበታለው። ምክንያቱም እኔ በራሴ የተነሳ ለማ የውል ላይንጉት። ስለዚህ ከትላንትና ምንድን ነው የተማርኩት ሲባል ከትላንትና ተመልካች የተማርኩት ነገር ብኖር መረጃ ብቻ ፈላጊና አብይ እያልክ እንድሰድብለት ይፈልጋል። ያንን ተመልካች ምን አድርገዋለሁ? በችግሬ ሰዓት ላይ ስላየው፣ ተችግሬ ታምሜ አልጠየቀኝም አይደል? እግዚአብሔር ይስጥ ትለዋለህ። በቃ ያ የትላንትና ተመልካች ነው። ምክንያቱም ከልብ አልነበረም ማለት ነው። ከልብ ቢሆን ኖሮ የትም ቦታ ስትሄድ ይከተልሃል። ከዛ በኋላ ምንድን ነው ልክ ከተቋቋምኩ ውይ አላየንህም እኮ ዲአዲስ ዩቱ መክፈትህን ይልሃል። ስንቴ ደጋግሜ ተናግሬ ያለው ይሄ ራሱ አሁን ለነሱ ለወደፊቱ ያስወቅሳቸዋል። ይሄ ቪዲዮ አይነሳማ ምክንያቱም አሁን ይሄኛውም ማስታወቂያ አለው። ያ ማለት ማስታወቂያ የሌለውን ዩቱብ አያዩም ማለት ነው፣ ቅናት አለ ማለት ነው። ስለዚህ ያ ቅናት ያለውን ተመልካች ቶሎ ቶሎ ቶሎ በፍጥነት እንዳይመጣም ታደርገዋለን። ከዚህ በኋላ አብይ ሳይሆን ጠቅላይ ሚኒስትር አብይ አህመድ ትለዋለ። ከዛ እንግባባለን። ከዛ እየተግባባን ዛሬ ቢልድ እያደረኩ መጣለዋል። አንድ ብዬ ነው የጀመርኩት። አንድ ብዬ እንደጀመርኩ እንዴት ሁለት እንደማደርገው ታያብታላችሁ። ሰው ስለለለ እንጂ ትልቅ መረጃ ነበር። አሁን እዬ የመጣሁት እንዲህ አይነት መረጃ ማለት ነው። በምድር ላይ በህይወታችሁ ላይ ከኢትዮጵያኖች አይታቸው የማታውቁትን ይሄንን ኢትዮጵያኖች እጅ አይታችሁ ታውቃላችሁ? የቤንዝል ማፕ ያለበት አንድም ጋዜጠኛ አንድም ማንኛውም የሀገሪቱ ጥብቅ ካልሆኑ ሰዎች በስተቀር ይሄንን ነገር እጃቸው ላይ የለም። ቶሌ ጋር ግን አለ። ይሄንን ነው እንደዚህ አይነት ይዤ ስለመጣ ኮንፊደንስ አለኝ። ምን አይነት ነገሮች መናገር እንዳለብኝ፣ በምን አይነት ሰዓት ላይ ምን አይነት መረጃዎችን ቁጭ ማድረግ እንዳለብኝ ጠቅቄ ስለማቀ ሰዓቱ ደርሰዋል ከመንግስት ጋር ያለኝ ነገር አሁን ሰላም አብርጃ ያለው፣ አሁን ሰላም እንቅልፍ መተኛ ጀምር ያለው። የሚያሳደኝ የለ ምንም በቃ ሰላም፣ ሰላማዊ ሕይወት ጀምር ያለው። ከመንግስት ጋር ገንዘብ ወስደን የተደራደርኩ የፈለግከውን ነገር ማለት ትችላለ የራሴ ገንዘብን ወዳጄ፣ በእናንተ የተነሳ ያጣሁትን ገንዘብ ተናግር ያላ በተረፈ ከመንግስት ጋር ሰላም ወርደዋል። ማናችሁም ካድሬዎች እንዳትሳደቡ ከዚህ በኋላ እኔ ሰላም አውርጃለሁ። እኔ ከመንግስት ጋር ወዳጅ ለማን ብዬ አንድ ለራሴ በህይወት ለመኖር ለምንም እያሳደዱኝ ይኖራሉ። ከዚህ በኋላ ተሳዳጅ እና አሳዳጅ ፉኝ ስለምኖራሉ ሰላማዊ እንደዚህ በቃ ድሮ ነበርኩ ይህንን ማድረግ የነበረብኝ ለይትም በሆን አሁን መኖር ስላለብኛው ሰላም መርጫለሁ ወዳጅ ይሄ ደግሞ ሰው ሰዓት ላይ ደውሎ ያው እንዳንናገር እንግዲህ 10 ሰው ነው፣ በ10 ሰው አልነግርህም መረጃ ይቅርታ። እንደዚህ ዝም ብለን ጫወት ሰዓቱ ይሞላልኛል። እንደዚህ ዝም ብዬን ጫወት፣ ኮሜንት ብቻ ጻፉ። ጫወታ እየተጫወት ነው የምንኛለው ስንት ጫወታ አቋለቁ ወዳጄ። እዚህ ጋር አሁን ትልቅ መረጃ ብዘርግፍልህ እንደ ድሮ ሰው እንዲጠቀምብኝ አልፈልግም። ዓመታት ሙሉ ይሄ ማስታወቂያ አለው። ይሄ ዩቱብ ማስታወቂያ አለው። እንደ ድሮ ከኔ መረጃ ወስደ ወደ ራስ ለውጥ እንድሰራም አልፈቅድልም። ይቅርታ አሁን ሰጥቶ መቀበል ብቻ ነው። ያገዘኝን አግዛለሁ። ከትላንትና ሕይወቴ ስለተማርኩ ያገዘኝን አግዛለሁ። አልለማመጥም። ማንን ብዙ ነገርን ስላሳለፍኩ አለቀ። ሰልፍ ትላንት ያበደ ነበር። መብታችሁ ነው። ይብነይ በእናንተ መንገድ ላይ አደለውም። አሁን ሰልፍ አሁን ሰልፍ አንተ አሁን ሰልፍ መተ ሰልፍ ሰላማዊ ሰልፍ ወጥተህ እኔ ስለ አንተ ሰላማዊ ሰልፍ ብዘግብ አንተ አንድ ቀን ነው አድርገህ ወጣው። እኔ እዚህ ጋር ስዘግብ ህይወቴን አጣለሁ ለማን ብዬ? ዞር ብለህ ታየኛለህ? ዞር ብለህ ሰብስክራይብ አርገህ ታውቃለህ? ስታመም ጠይቀኝ ታውቃለህ? ትናንትና ፋራ ነበርኩ። ዛሬ ግን ብልጥ ነኝ። ዛሬ እራሴ እኔ የጠበቅኩ ብልጥ ነኝ እኔ ዛሬ ዛሬ በጣም ብልጥ ነኝ ወዳጅ ሰላማዊ ሰልፍ ብታርግ ለራስ ወተንትን ብትደርግ ቅንነት ለራስ መልካምነት ለራስ እኔ እዚህ ጋር እያየው ያለሁት እ በአይኔ በብረቱ ነው ማዩ አዲስ ዩቱብ ስከፍት ማን ነው አጠገቢ ያለው ብሎ ማን ነው አጠገቢ የሌለው ሲባል ጠላት ነው ጠላትና ወዳጅን እየለየውበት ነው ወዳጅ ጠላት ደግሞ ማለት ከዛ በኋላ ጠላት ጋረኩ በኋላ እንዴት እግርህን እንዴት እንደምሰብርህ ጠንቅቄ ስለማውቀው ጠንቅቄ አውቃለሁ። እዛ ትግሉ ላንግባ እዛ ጫውታ ላይ ስንገባ እናሳያሉ። እስከዛ ድረስ ጠላትና ወዳጅን የምለይበት ነው። ወዳጅ እንዳትሸውድ፣ ቂመኛ ነኝ። በዛ ላይ የእኔ ቂመኝነት ደግሞ አያድርስ ነው እግዚአብሔር። አታውቅም ምን ቂመኝነት፣ እኔ ቂመኛ ነኝ። ወዳጅ እኛ ደግሞ ምን አደረግን? ቶሌ አረ ምን ያረከን? ዝም ብለህ አርፈ ተቀመጥና፣ ያው ደስ የሚል ኮሜንት ጻፍ። አለቀ። ወዳጅ ያገዘህን ታገዛለህ፣ ያላገዘህን አታገዘም። ከዚህ በኋላ በቃ ቢሰልፍሽ ሰልፍሽ ሰልፍሹን ራስ ወዳዱን ራስህን ውደድ። አለቀ። መጀመሪያ ራስን አስቀድም። ማንም ሰው ይደርስልን፣ ውሸት ነው። ሰልፊሽ ከሆንኩ ራስን ታስቀድማለ ራስን ነው መጀመሪያ፣ ራስን ውደድ። ማናችው መጀመሪያ ራስን ውደድ፣ ለራስን ኑር። መጀመሪያ እንደኔ እንዳትሸወድ። እንደኔ ለሕዝብ ኑራለሁ ካልክ ትዋረዳታለህ። ዳለመዋረር ነው እኔ ያሁላ ዘመን ገመና ሸፍኝ የተቀመጡ ትዋረዳለህ። በተለይ የኢትዮጵያ ሕዝብ ጋር ቆንኩ ማለት ለኢትዮጵያ ህዝብ ግቡ የለም። ወዳጅ ያዋርዳሃል። ስትሞትለት ለምን ሞትክለት ብሎ፣ እንደ ኢየሱስ ክርስቶስ ስትሰቀልለት እራሱ ምን አስበህ ነው ይልሃል። እግዚአብሔርን ምን አስበህ ነው ይልሃል። ወዳጅ ፌር የሆነ ነገር ሰርተህ ብቻላል። ከህዝብ ከሰው ከኢትዮጵያዊ ምንም ነገር አትጠብቅ በህይወት ውስጥ። ከኢትዮጵያኖች ከጠብቅ ቀን በቀያን ሰዓት ነው የምትሞተው። ይሰድቡሃል ያዋርዱሃል ሞራልን ይነኩሃል ሁሌ እንድሰግድላቸው ይፈልጋሉ ሁሌ ባሪያ ያደረጉሃል ሁሌ አንደር ኮንትሮል ያደረጉሃል ኮንትሮል የሚያደርጉ በተመልካች ኮንትሮል ያደርጉሃል ባርነት እንዲሰማ ያደርጉሃል ሞራልህን ይገላሉ ያንን ሞራልህን ሊገሉ ሲፈልግ ቂምህን ቋጥር ጻፍ እየጻፍክ እየጻፍክ በዚህ በዚህ ጊዜ እኮ ይህን አድርገኸኛል ትለዋለህ ያን ቀን ጊዜ ያንተ ጊዜ ይመጣል። ያንተ ጊዜ ሲመጣ ትዛራችሁ ትላችኋለህ፣ ወሩን ትነግራችኋለህ፣ ዓመተ ምሕረቱን ትነግረዋለህ። ታዲያው ምን አስበህ ነው የመጣው ትለዋለህ፣ ምን ቀረህ ትለዋለህ። ያንን ነው እና ሰዎች በተለይ በተለይ እኔን እግዚአብሔርን እንደኔ ሞራል ለመንካት ያልተደረገበት የለም። እኔ በሕዝብ ደረጃ ነው ብለው እንደኔ የዘረኝነቱ ላይ የተፈጸመብኝ ሰው ነኝ እማጅን አስበው፣ ያሩላ ሰርቼ በአስራ ሦስት ሰው ነው እየተቀመጥኩ ያለሁት ታምሜ እንትን ላይ ወጥቼ እንዲህ አይነት ጉማሬ ህዝብ ነው እግዚአብሔር የነበርኩት ለጉማሬ ህዝብ ነው ስሙት የነበርኩት። እማጅን አስቡት፣ ለእንደዚህ አይነት ህዝብ ከእንደዚህ አይነት ሰው ጋር ቆመ የሚያዋርድ ጉማሬ በአፉ ይበላል በአፉ ያራል። እና ሁለት አያቅም ካገኘ አንተንም ይበላሃል። በማን የተነሳ ነው ንብረት የተወሰደው? በማን የተነሳ ነው ገንዘብ የተወሰደው? በማን የተነሳ ነው እየታመምኩት? በአንድ በግሌ ነው። እማጭኔ ውስጢ ምን አይነት ጨካኝ እንደሆኑ ሳሏቸው፣ ዝም ብለን እንደ ስዕል እንደ ፒክቸር ሳላቸው ውስጢ አውሬነታቸውን፣ ይህንን ስታይ በግልጽ ብልጽግና ይቅርታ ብልጽግና በቃ እንደዚህ አውሬነታቸው እንደዚህ ከሃዲነታቸው ስታይ ብልጽግና ይቅርታ ብትል ጽድቅ እንጂ ኩነኔ የለውም። እግዚአብሔር ከእግዚአብሔር ዘንድ እንኳን ከእግዚአብሔር ዘንድ እንኳን ጽድቅ ታገኛለህ። እግዚአብሔር ራሱ አይቆጣም። ምክንያቱም አማጅን ስቲ የልጅነቴን አጥቼ ዋው፣ ገንዘቤን አጥቼ ዋው መውለጃ ጊዜ ናጥቼ እነዚህ ሰዎች ጋር ቆሜ ነው ይሄ ሁሉ ያጣሁት። ዋው የቁም እስረኛ ለብዙ አመታት እዚሁ ቤት ውስጥ ሁኜ እነሱ ወልደው አጭበርብረው በአቋራጭ ሂደው ሁሉ ነገር አገር ቤት ተመላልሰው ሀገራችሁ ላይ እንደፈለጉ ሆነውን ብለው እኔ እዚሁ ነው ያለሁት። ከእንደገና በእነሱ የተነሳ ታመሜ መተት አድርገውብኝ ድኜ የተነሳው እነሱ ራሳቸው አሁን እንደ ጠላት በአስራ አምስት ሰው ነው መቀመጠው። ታዲያ አሁን እውነት እግዚአብሔር አለ። ታዲያ አሁን ብልጽግናን በጥፍሬ ቁሜ ቅርታ በጠይቅ እኔ ይፈረድብኛል፣ ፍርዱን እግዚአብሔር ግን አለ። እግዚአብሔር ካለ ይሄንን ፍርድ ከዛሬ ቀን ጀምሬ እኔ ብልጽግና ነኝ አለቀ። ማናችሁም ማናችሁም በእኔ ጭንቅላት ወድጄና ፈቅጄ በአስራ ሶስት ሰው ተቀምጬ ያ ሁሉ መስዋዕትነት ከፍዬ ያ ሁሉ መስዋዕትነት አይደለም ከመቶ ምናምን ሺህ ፓውንድ በላይ እንግዲህ መቶ ምናምን ሺህ ፓውንድን በሁለት መቶ ምር አባዙት። ያጣውት በተለይ አማራ ጋር ቆሜ ያ ሁሉ ንብረቴን ያጣውት እነዚሁ ሰዎች ጋር ቆሜ ሁለት በሉ ጊዜን የመውለጃ ጊዜን ያሳጣችን ከነሱ መካከል ላይ መተታምተታ አሰረታኝ። ሶስት በሉ እድሜ ሁሉ ይተቀማው ተውት። ይሄ ሁሉ ተቀምተው ነው ለ15 ሰው ከታምሜ በእናንተ የተነሳ ከሶሻል ሚዲያ ርቄ ታምሜ ተነስቼ በ15 ሰው ሁሉ ተቀምጬ ተመልካች ሚያኝ ይቅርታ። ከዛሬ ጀምሬ አብይ አህመድ ጠቅላይ ሚኒስትር አብይ አህመድ ይቅርታ ጠይቄያለሁ። አንተ እውነት አለ፣ እኔ እውነት የለኝም። ያደረግከው ሁሉ ትክክል ነው። ዛሬ ላይ ገባኝ። ዛሬ ላይ በጣም ጋሙገና ነው ውስጤን ውስጤን እየነካካኝ ገባኝ። ትክክል ነህ። ይህንን በማየቴ እግዚአብሔርን አመሰገንኩ። እግዚአብሔር ወይ አመስግኛለው። ለምን በቃ አሁን ላይ የታየኝ ለካ ጠላቶቼ ነበረው፣ እናንተ እጅ ከመሞት ከመሞት ለአብይ እጄን ሰጥቼ ብሞት ጽድቅ እሆናለሁ። ለካ ጠላቶቼ ነበራችሁ። እንደዚህ ይህን አልነበር፣ ለካ መጠሉኝ። ለካ ይህን አለ መጠሉኝ። አሁን አመሰግናለሁ፣ አሁን ስላስተማራችሁን አመሰግናለሁ። ከዚህ በኋላ የአማራ ዲያስፖራ ብዬ በአፌ ላይ ከጠራዋችሁ ራሱ እግዚአብሔርን እኔ እንትልላለሁ በቃ እናንተ ማየት እንኳን አልፈልግም። ሰብስክራይብ እንዳታረጉኝ አጠገቤ እንዳደርሱ አንድም የአማራ ዲያስፖራ በአዲሱ ዩቱብ ቻናል እንዳትመጣ። እስከ ዛሬ ድረስ ጠበቅኳችሁ፣ አዋረዳችሁኝ። ለማዋረድ ስትነሱ ግን እኔ ግን እኔ አዋረዳችኋለሁ። የማዋረዳችሁ ምን ለእናትን ለማትረብ ብዬ ንብረቴን፣ ገንዘቤን፣ ጊዜን፣ ሁሉ ነገር ሳጣ ታምሜ ከሶሻል ሚዲያ ላይ ስወጣ አንተ ግን ጉማሬ የሆነ አውሬ የሆነ ውለታ በልተ በአስራ ሰባት ሰው ስትቀመጥ ስታይ እስከዛሬ ድረስ ጠበቅኩ። ከዚህ በኋላ ግን የእናንተ ጠላት የሆኑት ጋር ሁሉ እቆማለሁ። ታንክ ዩ ሶ ማች። ከዛሬ ጀምሮ ስማችሁን ላላነሳ ወደ ኋላ ተመልሼ ይህን አይደል ንብረት አጣው፣ ይህን በእናንተ አጣው ላልል እናንተ የደረሳችሁበት ቦታ ላልደርስ ቃል ገብቻለሁ። አለቀ። እኔ ከዚህ በኋላ አብይ አህመድን እደግፋለሁ በእናንተ እልህ፣ ቁጭት እንደ ትናንት ቁጭታም፣ ምሬታም፣ እልሃም ሁኝ አብይን ደግፌ በተግባር አሳያችኋለሁ። ይሄ ቃለሁ ከዛ የትላንትና ቦታዬ እንደማልመለስ እውነትም፣ የትላንትና ቦታዬ ካልተመለስኩ በቃ ወንድነት ከርቶኛል። እኔ በቃ እንትን አይደለው ወንድነት ከርቶኛል። በቃ በእናንተ የተነሳ ነው አይደል ውድቀትን ያየሁት፣ በእናንተ የተነሳ ነው ውድቀትን ያየሁት። እናንተን መልሼ የታገላችኋለሁ። ያን ሰዓት ትላንትና ቦታዬ ላይ ደርሳለሁ። መልዕክቴን ጨርሻለሁ። እንዲህ አይነት ባለጌ እንዲህ አይነት ውለታ የምትረሱ አልመሰለኝም። እንዲህ አይነት ባለጌም አልመሰላችሁኝም፣ ግን ባለጌ መሆናችሁ ይሄ ቪዲዮ ለታሪክ ለሪከርድ ይቀመጥላችሁ። ይሄ ልጅ ምን ያክል ምን ያክል ትግስተኛ ሆኖ ጠብቆን ጠብቆን፣ ምን ያክል ውለታ ቢስ ነን ብላችሁ የእናንተ ታሪክ ነው ይሄ። ይሄ ታሪካችሁ ነው የአማራ ዲያስፖራ። ከዛሬ ጀምሮ ስማችሁን ላለነሳ የጉመሬ ስም አይነሳም። ውለታ በልቶ በአፉ በልቶ በአፉ የሚያራ ማለት ነው። ጉማሬ ማለት ጉማሬ ሁለታ አያቅም እና ስለ ጉማሬ ከዚህ በኋላ ላነሳ አልችልም። ስም ይሄን የሰጠዋችሁ ወልቃይጠገዴን አማራ ሆኖ ወልቃይጠገዴን አያቅም ወልቃይጠገዴ የትግላችን መስረት ብዬ ስናገር ሁለታ የማታቅ በእናትህ ሬሳ ለቆመ ስፖርት ፌዴሬሽን ከፍተ በእናትህ ሬሳ ለቆመ ሲጨፍር እኔ እናትህን ለማትረፍ ሰውነቴ ከስቶ ገጦ ያ ሁላ ነገር ሳደርግ ነበር። አንተ በእና ትሬሳ ለበነጋ ተቆመ ስጨፍር ማለት ነው። አንድ ካየውላችሁ ይሄናል። ባለጌ እንደሆናችሁ ታሪካችሁም ይጨምር ይቀመጥላችሁ። መልካም ጊዜ ይሁንላችሁ። ዳግም የአማራ ዲያስፖራ ላያችሁ አልፈልግም። እስከዛሬ ስጠብቂያችኋለሁ። ውለታ የለብኝም። የእናንተ ውለታ የለብኝም። እግዚአብሔር የተመሰገነ ይሁን። እናንተ ሳንቲም ሰታችሁም ስለማታውቁ እኔ ነኝ ሳንቲም የሰጠኋችሁ። በሳንቲም ልንነካካ አንችልም። ከኔ ሳንቲም ያልተወሰደ የአማራ ዲያስፖራ የለም። ያለገስኩት የለም። ደረሰኛለኝ እኔ ይሄን ነው ብለው ባልጌ ናችሁ። ግን እናንተ ነበራችሁ። ሰብስክራይብ ታደርጉኛላችሁ ብዬ የጠበኩት እናንተ ነበራችሁ። በህመሜ ሳት ጠይቁኛላችሁ ብዬ የጠበኳችሁ እናንተው ነበራችሁ። አዲስ ዩቱብ ቻናል ስከፍት ተባብራችሁ ይሄ ልጅን እናደራጆ የምትሉ ይመስላችሁ። እናንተ ለካ እንዲህ አይነት አውሬ እንዲህ አይነት ክፉ ዘረኛ ጫካኞች አውሬዎች እርኩሳን ሰው የምትበሉ እንደዚህ መሆን አላወቅሁ ነበር። ገባች አይደል? ይሄን አልጠበቅኳችሁ። ይሄን አልጠብቅያችሁ። የእናንተ ታሪክ በዚህ መጠናቀቅ ያለበት። አንድም የአማራ ዲያስፖራ ሰብስክራይብ እንዳታደርገኝ። ሰብስክራይብ ካረከኝ እኔ ረግማችኋለሁ። የተረገማችሁ ሁኖ ይሄን ነው ብለው በሉ እናንተ ዘረኞች በስማ